የሻህዎችና የአያቶላዎች ሀገር ክፍል ሶስት ነጩ አብዮት። ከ1963 ጀምሮ የኢራኑ ንጉስ ሻህ መሐመድ ሬዛ ፓህላቪ ለ16 ዓመታት ያካሄዱት ሰፊ የሪፎርም እንቅስቃሴ ነጩ የኢራን አብዮት ተብሎ ይጠቀሳል። ሻህ መሐመድ ያካሄዱት ሪፎርም በርካታ ዘርፎችን የሚነካካ ነበር። ሪፎርሙ ነባሩ የኢራን የአኗኗር ዘይቤ ተከብሮ እንዲቆይ የሚሹ የህብረተሰብ ክፍሎችን የሚገፋ ሪፎርም ነበር። አንዱ የሪፎርም አጀንዳ የኢራንን የመሬት ስሪት ማሻሻል ነበር። የኢራንን የመሬት ስሪት የማሻሻል እንቅስቃሴ ከፍተኛ ፋይናንስ የሚጠይቅ ሪፎርም ስለነበር ይህንን ፋይናንስ ለማግኘት በመንግስት ይዞታ ስር የነበሩ በርካታ ፋብሪካዎች እንዲሸጡ ተደርጓል። የሻህ መንግስት የሪፎርም አጀንዳ አድርጎ የያዘው ሌላው ጉዳይ የሴቶች የምርጫ ተሳትፎ ነው። ከዚህ በተጨማሪ በሪፎርሙ የግለሰብ ይዞታ የነበሩ ደኖችና የግጦሽ ስፍራዎች በመንግስት እንዲወረሱ ተደርጓል። የመሰረተ ትምህርት ዘመቻም ተጀምሯል። የፋብሪካ ወዛደሮች ከድርጅቱ ትርፍ ለመካፈል የሚችሉበት አሰራርም ተዘርግቷል። በኢራኑ ሻህ መሐመድ የተካሄደው ነጭ አብዮት ኢራንን ምዕራባዊ የማድረግ አብዮት ነበር። የመሬት ከበርቴዎችን ተጽዕኖ በማስወገድ ኢራን አርሶ አደሮችና ሰራተኞች የስርዓቱ ደጋፊ እንዲሆኑ የማድረግና የመንግስቱን ቅቡልነት የማሳደግ አላማ የነበረው አብዮት ነበር። አሳዛኙ ነገር አብዮቱ ንጉሱ ሻህ መሐመድ ጨርሶ ያላሰቡት ማህበራዊ ውጥረት እንዲፈጠር አድርጓል። ንጉሱ ሊያጠፏቸው ያሰቧቸው በርካታ ችግሮች እንዲፈለፈሉም አድርጓል። የሻህ የሪፎርም እንቅስቃሴ ቀደም ባለው ጊዜ ለንጉሳዊ አገዛዙ ፈተና የደቀኑትን ሁለት የህብረተሰብ ክፍሎች ማለትም የምሁራንና የሰራተኛውን መደብ ቁጥር ከአራት እጥፍ በላይ ከማሳደጉ ባሻገር እነዚህ የህብረተሰብ ክፍሎች በኢራን ንጉሳዊ አገዛዝ ላይ ያላቸው ቅሬታ እንዲባባስ አድርጓል። የመሬት ስሪት ማሻሻያው እንደታሰበው አርሶአደሩን የመንግስት ታማኝና ደጋፊ በማድረግ ፋንታ ለሻህ ምንም ስሜት የሌላቸው በርካታ አርሶአደሮችንና መሬት የሌላቸው የጉልበት ሰራተኞችን ቁጥር አበራክቷል። አብዛኛው የኢራን ህዝብ በየጊዜው በሙስና እየተዘፈቀ በመጣው አገዛዝ አኩርፏል። የህዝቡ የወደፊት ሁኔታ ለማያሳስባቸው የሃይማኖት አባቶች የሚያሳየው ታማኝነትም አስከፍቶታል። በዚህ የተነሳ የሻህ መንግስትን በጥላቻ ስሜት መመልከት ጀምሯል። ይህንን ሁኔታ የተመለከቱ አንዳንድ ሰዎች ቀዩን አብዮት ለመቅደም ታስቦ የተካሄደው ነጩ አብዮት ለኢስላማዊው አብዮት ጎዳናውን ከማመቻቸት በቀር ሌላ የፈየደው ነገር አልነበረም ይላሉ። በንድፈ ሐሳብ ደረጃ መንግስት ከነዳጅ ዘይት የሚያገኘውን ገንዘብ ለስራ ፈጠራና ለፋብሪካ ግንባታ በማዋል ቀስ በቀስ የሀብት ክፍፍል እንዲፈጠር ለማድረግ ያሰበ ቢሆንም ነገሩ እንደታሰበው ሳይሆን፣ ሀብቱ በላይኛው እርከን በሚገኙ ጥቂት የህብረተሰብ ክፍሎች እጅ የተከማቸበት ሁኔታ ተፈ ተፈጠረ ሩሆላ አያቶላ ሆሚኒ በድኅረ አብዮት ኢራን የመሪነት ሚና ይዘው ብቅ ያሉትና የአስራ ሁለቶ ኢሻ የሃይማኖት መሪ የሆኑት አያቶላህ ሩሆላ ሰይድ ሆሚኒ በፖለቲካው መድረክ ለመጀመሪያ ብቅ ያሉት የሻህ መንግስትን ነጭ አብዮት በመቃወም የተካሄደውን እንቅስቃሴ በመሩበት በ1963ቱ የፖለቲካ እንቅስቃሴ ነበር። አያቶላህ ሩሆላ ሆሚኒ ይህ ኢስላምን ከኢራን ለማጥፋት የተነሳ ከንቱ ሰው ሪችድ ሚዝረብልማን ብለው ንጉሱን በአደባባይ በመዝለፋቸው ለእስር ተዳረጉ። ይህም እርምጃ በመላው ኢራን የተካሄደና ለሶስት ቀናት የዘለቀ ህዝባዊ ተቃውሞ እንዲቀሰቀስ አደረገ። በ1963 በተካሄደው በዚህ ዓመፅ 15000 ሰዎች በፖሊስ በተተኮሰ ጥይት መሞታቸውን የመንግስቱ ተቃዋሚዎች የሆኑ የመረጃ ምንጮች ሲገልጹ የአብዮቱ ተቃዋሚዎች ደግሞ 32 ሰዎች ብቻ መሞታቸውን በወቅቱ ዘግበው ነበር። አያቶላ ሩሆላ ሆሚኒም ለ8 ወራት በቤት ውስጥ እስር ቆይተው ሲፈቱ የተቃውሞ ቅስቀሳቸውን ቀጠሉ። ኢራን ከእስራኤል ጋር ያላትን ጥብቅ ግንኙነት ያወገዙት ሆሚኒ በኢራን ለሚኖሩ የአሜሪካ መንግስት ሰራተኞች የወንጀል ወይንም የፍትሐ ብሔር ክስ እንዳይ መሰረትባቸው የሚያደርገውን የዲፕሎማሲ ከለላ አወገዙ። በዚህ የተነሳ ዳግም ለእስር ተዳርገው አብዮቱ እስኪፈነዳ ድረስ በኢራቅ ለ15 ዓመታት የስደት ኑሮን ኖሩ። የኢራን አብዮት አይዲዮሎጂ የሻህ መንግስት የዘረጋው የሴኩላር አገዛዝ መሠረት የሆነውን ምዕራባዊ አስተሳሰብ በመቃወም የተነሳው የ1979 የኢራን አብዮት አይዲዮሎጂ ቀስ በቀስ ቅርጽ መያዝ ጀመረ። ምዕራባዊ ባህል ከኢራን ምድር ሊወገድ የሚገባው መርዝ ነው፣ ስካርና በሽታም ነው የሚል አመለካከት ነበር። አሊ ሻሪያት የተባሉ አሊም የሶስተኛውን ዓለም ከቅኝ ግዛት ከእጅ አዙር ቅኝ አገዛዝና ከካፒታሊዝም ጭቆና በትክክል ነፃ ሊያወጣ የሚችለው የእስልምና ራዕይ ነው የሚል አመለካከት ነበራቸው። በሌላ በኩል የሻ እምነት በፍጥነት እየተስፋፋ አድማጭ አንባቢና ደጋፊ እያገኘ መሆኑን የሚናገሩ የእስልምና መምህራን ነበሩ። እንዲህ ያሉ ሀሳቦች ናቸው የኢራን እስላማዊ አብዮት የሀሳብ መሰረት የሆኑት። ከሁሉም በላይ ደግሞ ኢፍትሃዊነትንና ጭቆናን መቃወምና ለዚህ ትግል ሰማዕት መሆንም የሽአ እምነት የሚደግፈው በመሆኑ ሁሉም ሙስሊሞች የሊበራል ካፒታሊዝምንና የኮሙኒዝምን ተጽዕኖ ለማስወገድ መነሳት አለባቸው የሚለው አያቶላ ሆሚኒ አስተምሮ የኢራን ኢስላማዊ አብዮት አይዲዮሎጂ መነሻ ሐሳብ ነው። ኔዘር ኢስት ኖር ዌስት ኢስላሚክ ሪፐብሊክ የሚለው የኢራን አብዮት መፈክር መነሻም ይኸው አስተሳሰብ ነው። በመጨረሻም አያቶላ ሆሚኒ ከህዝብ እይታ ተሰውረው ቆይተው ቬላያት ኢፊቅ የተሰኘ አይዲዮሎጂ ይዘው ብቅ አሉ። ቬላያት ኢፊቅ ቃል በቃል ሲወሰድ የእስላማዊ ህግ አዋቂዎች ጥበቃ ጋርዲያንሺፕ ኦፍ ዘ ኢስላሚክ ጁሪስት የሚል ነው። አያቶላ ሆሜኒ የቀመሩት አይዲዮሎጂ መንግስት ወይንም ማንኛውም ሙስሊም ወይንም ደግሞ ማንኛውም ሰው የኢስላማዊ ህግ እውቀት ያላቸው አዋቂዎች ጥበቃ ያስፈልገዋል የሚል አይዲዮሎጂ ነው። እስልምና ከሸሪአ ህግ እንዳያፈነግጥ፣ ሙስሊሞች እምነት በሌላቸው ባዕዳን የሚፈጸምባቸው ዘርፊያ እንዲወገድ፣ ድህነትንና ኢ ፍትሐዊነት እንዲጠፋ የሸሪዓ ህግ አዋቂዎች ጥበቃ ያለው ስርዓት መዘርጋት አስፈላጊ መሆኑን የሚገልጽ አይዲዮሎጂ ነው። ይህ አይዲዮሎጂ የሸሪአ ህግ አዋቂዎች ጥበቃ ስርዓት መዘርጋት ለአንድ ሙስሊም ከሶላትና ከጾም የበለጠ አስፈላጊ ነው ይላል። አያቶላ ሆሚኒ ይህንን አይዲዮሎጂ ኢስላማዊ መንግስት በሚለው መጽሐፋቸው አስፍረውታል። ይህንን አይዲዮሎጂም በመስጊድ ትምህርትና በስደት ዘመን ደግሞ ከኢራቅ በድብቅ ወደ ሀገር ቤት በሚልኩት ካሴት አማካኝነት ስርዓቱን ተቃዋሚዎች በተማሪዎች ዘንድ እንዲስፋፋ አድርገዋል። በኢራን አብዮት የሽምቅ ውጊያ ከከፈቱ ኃይሎች በተጨማሪ በርካታ የፖለቲካ ድርጅቶች ተሳትፎ አድርገዋል። በአጠቃላይ ሊበራል ህገ መንግስታውያን፣ እስላማውያንና ኮሚኒስታውያን በሚል በሶስት ወገን ሊመደቡ የሚችሉ ድርጅቶች ናቸው። ታዋቂ ከሆኑ ሃይማኖታዊ መሪዎች መካከል አንዳንዶቹ የሆሚኒን አመራር የማይከተሉና የግራ ፖለቲካን የሚደግፉ ሆነው ታይተዋል። ሌሎቹ ደግሞ በመጀመሪያ ከፖለቲካ ራሳቸውን ገለል አድርገው ቆይተው በመጨረሻ የዲሞክራሲያዊ አብዮት ደጋፊዎች ሆነው ታይተዋል። አያቶላ ሆሚኒ ጸረ ሃይማኖት ከሆኑት ማርክሲስታዊ ኃይሎችን በመተው ሌሎቹን ተቃዋሚዎች ለማስተባበር ጥረት አድርገዋል። አያቶላ ሆሚኒ ሃይማኖታዊ አስተዳደር የመመስረት ሀሳብን የሚቃወሙ ኢራናውያንን በምዕራብ ኢምፔሪያሊስት ኃይሎች ዘመቻ ህሊናቸው የተሰለበ ሰዎች አድርገው ይመለከቷቸው ነበር። የሻ መንግስት በ1971 የፋርስ ኢምፓየር 2500ኛ ዓመትን አክብሮ ነበር። አስጃንብ ማን ሻህንሻህ ኢራን ማን። ይህም ክብረ በዓል በሀብት ብክነት ብቻ ሳይሆን የውጭ ሀገር ሰዎች በእስልምና እምነት የተከለከለ መጠጥ ሲጠጡ የታየበት ኢራናውያን የተገለሉበትና አንዳንዶችም በረሃብ ይቸገሩ የነበረበት ጊዜ የተዘጋጀ ድግስ መሆኑን በመጥቀስ ተቃውሞ የተሰማበት አጋጣሚ ነበር። ከዓመት ዓመት በኋላም የሻህ መንግስት ከሂጅራ የሚነሳውን የሀገሪቱን የዘመን አቆጣጠር ታላቁ ሲረስ በመባል የሚጠራው የኢራን ንጉስ የነገሰበትን ዕለት መነሻ ወደሚያደርግ አቆጣጠር በመቀየር በአንድ ምሽት ከሂጅራው 1355 ወደ ነጋሲው 2535 እንዲዘለል አደረገው። ይህም ሃይማኖታዊ ኢራናውያንን በጣም አስቆጣቸው። በተጨማሪም በ1970ዎቹ የታየው የዋጋ ግሽበት፣ የመንግስት ሀብት ብክነት እንዲሁም በሀብታምና ደሃ በከተማና በገጠር መካከል የታየው በፍጥነት እየሰፋ የሄደ የኑሮ ልዩነት እንዲሁም በኢራናውያን ዘንድ በበጎ የማይታዩ በሺዎች የሚቆጠሩ የውጭ ሀገር ሰራተኞች የህዝቡን ምሬት አባባሱት። በኢራን የነዳጅ ዘይት ሀብት ግንባር ቀደም ተጠቃሚ የንጉሱ ቤተሰቦች መሆናቸውና የመንግስትና የቤተሰብ ገቢን መለየት በማይቻልበት ሁኔታ መደበላለቅ መፈጠሩ ብዙ ዜጎችን ለቁጣ ዳርጓቸው ነበር። ንጉሱ ከነዳጅ ዘይቱ ከአንድ ቢሊዮን ዶላር በላይ ሀብት ሲያከማቹ 63ቱ ልዑላንና ልዕልቶች ደግሞ ከአምስት እስከ 20 ቢሊዮን ዶላር አጋብሰው ነበር። እንዲሁም በንጉሱ ቤተሰብ ፋውንዴሽን ስም 3 ቢሊዮን ዶላር ይንቀሳቀስ ነበር። በዚህ ሁኔታ ውስጥ መንግስት የወሰደው የወገብህን አጥብቅ የኢኮኖሚ እርምጃ ወይም በእንግሊዝኛው አውስተሪቲ ሜዥር በተለይ ድሃውን ህብረተሰብ በእጅጉ አስጨነቀው። የኢራን ሃይማኖትና ባህል እንዲጠበቅ የሚሹ ዜጎች ሁሉ የአብዮቱ ዋና ደጋፊዎች ሆነው ህዝባዊው ዓመፅ ተቀሰቀሰ። አንዳንድ ድርጅቶች ግልጽ ደብዳቤ በመጻፍ መንግስትን አወገዙ። ሌሎች ፓርቲዎች በሙሉ ህገወጥ ሲደረጉ በፋርስ ቋንቋ ራስታኪሂዝ ፓርቲ በመባል የሚታወቀውና የኢራን ትንሣኤ ፓርቲ በሚል የሚተረጎም ስያሜ ያለው የፖለቲካ ፓርቲ የዜጎች መሰባሰቢያ ሆነ። አዲሱ የአሜሪካ ፕሬዝዳንት ጂሚ ካርተር የፖለቲካ መብቶችን ማክበር እንዲሁም ቀይ መስቀል እስር ቤቶችን እንዲጎበኝ መፍቀድ አስፈላጊ መሆኑን የሚጠቁም ትሑት ምክር በመለገሳቸው የኢራኑ ንጉሥ ምክሩን ተቀብለው አንዳንድ እርምጃዎችን ወሰዱ። አላዋታንም